ያሳኛለ መርሳት ላይ አንቺ ቀላል ነው? ቆይ ከማንም በላይ ታውቂያለሽ። እሺ በቃ አሁን እንግባ። የት ነው? አንቺ እኔ ቤት። ምን ማለት ነው ኪራ? ከዛሬ ጀምረው ነው የኪራና የጽናት ነገር፣ ቀን በቀን ነገሮች እየተባባሱ መጥተዋል። አሁን ላይ ተስፋ ቆረጠ ይመስላል። እራሱን በመጠጥ በመደበቅ እና በመስከር ከቤትም ሲያባርራት ተመልክተናል። ከህይወቴ ውጭልኝ ላይሽ አልፈልግም እያለ ገፍትሮ ከበር ውጭም አድርጓታል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጽናቱ ተከታታዮች፣ እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይትረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ጽናት ወደ ነምሩ ቤት አምርታ ነበረ። ታዲያ መራዊትም አንችና ኪራ ግን ለምን አብራችሁ የማትሆኑበት ምክንያት ምንድን ነው? በማለት ልትጠይቃት ፈልጋ ነበረ ጽናትን በምላሿ ምክንያቷ አባቷ እንደሆነና እሳቸውን ማስቀየም እንደማትፈልግ እየነገረቻት ነበረ። ነገር ግን መራዊት አባቷ ምንም አይነት ምክንያት እንደማይሆኑና በእሷ ደስታ መደሰት እንደሚችሉ ለማስረዳት እየሞከረች ነበረ። አባቴን ማስቀየም አልፈልግም፣ ፍቅረኛ ብሄድ ፍቅረኛ ይተካል በማለት ነበረ የመለሰችላት። ታዲያ ይህ ምላሿ ከኪራ ጆሮ ስለደረሰ ኪራን በጣም አበሳጭቶታል። አው እኔንም አይጥለኝም ብለሽ ንገሪልኝ በማለት እንደተቀየማት እዛው ላይ ነበረ ሊነግራት የፈለገው ታዲያ ጽናትም በዚህ ምላሹ በጣም ነበር የተጨናነቀችው ኪራ እንደዚህ ሲሆን ማየት በጣም ያማል በማለት ስትመልስላትም ተመልክተናል በምትኩ መራዊትን በሁለታቸው ምን አይነት መፈላለግ እንዳለ ልትደብቃት አልወደደችም ታዲያ መሪዊትም ሁለታቸውን ለማቀራረብ አብረው እንዲተኙ ነበረ አልባሳት የሰጠቻቸው እነሱ ግን ሁለታቸውን ባለመስማማት ሲጨቃጨቁ ከቆዩ በኋላ እንደምንም አብረው አድረዋል። በኋላም እንግዲህ ወደ ውጭ በመውጣት ከጓደኛዋ ጋር ወይም ከአብሮ አደግ ጓደኛዋ ጋር ስታወራ ስለተመለከተ ጽናት ከፍተኛ የሆነ የቅናት ስሜት ተሰምቶታል። በዚህም ታዲያ ሲጨቃጨቁ ከቆዩ በኋላ ወደ ቤት ሲመለሱ በራቸው ተቆልፎ ነበር የጠበቃቸው። ለመቆልፋሊያሽም በማለትም ሲጠይቃት ተመልክተናል። ታዲያ በሩ እንደማይከፈትላቸውና ስልኩም እንደማይነሳ ካወቁ በኋላ ወደ ሬስቶራንት ነበር ያመሩት። እዛም ተቀምጠው ደበረኝ መሄድ ይኖርብናል ከሰናይት ወይ ከምሩ በምትልበት ሰዓት ያጓደኛሽ ናፈቀሽ እንዴ በማለት አሁንም ኪራ የቅናት ስሜቱን ሊደብቃት አልወደደም። በኋላም ኪራ ለሀሴት ደውሎ ሀሴት እንደተመለሰችና ከቤት እንዳለች ስትነግራቸው ቀጥታ ወደ ቤት ነበር ያመሩት። ታዲያ አሁን ላይ ወደ ቤታቸው የተከሰተው አዲሱ እንግዳ ለሀሴት ከፍተኛ የሆነ ፈተና ሆኖባታል እና ሶፋ ላይ ተቆልጥማ ነበር እየጠበቀችው። ከፍተኛ የሆነ ድባቴም ይታይባታል። ምን ሆነች ነው በማለት ሊጠይቋትም ፈልገው ነበር። ሀሴት ግን እውነታውን ለመናገር አልደፈረችም። ታዲያ ኪራም ጽናትን ውሃ እንድታመጣላት ካዘዛት በኋላ የሀሴትን ሁኔታ ያየው ኪራም ምን ሆነች ነው በማለት ይጠይቃታል። ታዲያ ሀሴትም እንዲሁ ፊቴን አይቶ ችግር እንዳለብኝ የተረዳኸኝ አንተ ብቻ ነህ በማለት ታቅፏለች። ታዲያ አሁን ላይ ደህና እንደሆነች ና ገብታ ማረፍ እንዳለባት ነግረው ትተው ትሄዳለች። ኪራ የደበቀችው እንዳለ ገብቶታል። ለምን መናገር እንዳልፈለገች ና የምትጨናነቅበት ነገር ምን እንደሆነ ማወቅ አልቻለም። ታዲያ የዘንድሮ ሴቶች ግን ጤነኛ አይመስሉኝም በማለት ሲናገር ጽናት አዳምጠው ነበረ። ጽናትም ምን ማለት ነው በማለት ትነግረዋለች። ታዲያ ኪራም ሴቶች ስትባሉ ድብቅ አይነት በሽታ አለባችሁ፣ ሳትናገሩት በውስጣችሁ አምቃችሁ የምትይዙት አንቺም በቅርቡ ታብጃለች ሲል ታዲያ ጽናትም እኔም በቅርቡ ለአብድ ነው ስትል ትደመጣለች። በመጨረሻም ወደ ሀሴት ክፍል በመግባት ምን እንደሆነች እየጠየቀቻት ነበረ። ሀሴት ግን አሁንም ልትነግራት አልፈለገችም። የተለያዩ መላምቶችን እየደረደረችና ከዚህ በፊት የጨነቃትን ነገር ለኪራ ነግራ እንደቀለላት ቀለላት ብትነግራትም፣ እሷ ግን በቀላሉ ሰው የማምን አይደለውም በማለት ምላሿን ትሰጣታለች። ታዲያ ጽናት ከተለየቻት በኋላ በህይወቷ አንድና ታማኝ አባቷ ብቻ እንደሆነ እና አሁንም አባቷን ማስከፋት እንደማትፈልግ እየተናገረች ነበር። በህይወቷ ፈተና የሆነባትና ወደ ነኪራ ቤት የተከሰተው አዲሱ እንግዳም ወደ ክፍሏ ይመጣል። ለምን መጣህ? በማለትም ትጠይቀዋለች። ከዚህ በኋላ ስለማናገርሽ ነገር ሁሉንም ነገር እንድታዳምጭኝ እፈልጋለሁ በማለት በምትወደው አባቷ ያ ከዘራ ተሸክሞ የሚሄድ አባትሽ ምን ትቀጣጠቢያለሽ? በማለትም በአባቷም ይመጣባታል። ታዲያ በአባት ያጠምጣ እያለች እያስጠነቀቀችው ሳለ ጽናት ወደ ክፍል ትከሰታለች። ጽናትንም እንዴት ነሽ በማለት ለማናገር ቢሞክርም ጽናት ግን ምንም አይነት ምላሽ ልትሰጠው አልወደደችም። ታዲያ በሄኖክ ሁኔታ የተናደደችው ሀሴትም ምን እንደሆነች ለመጠየቅ ብትሞክርም አሴት ግን ደህና አይደለውም በማለት በቁጣ መልሳ ክፍሉን ለቃ ትወጣለች። ጽናት ወደ እነ ሰኔ ለመሄድ ከኪራ ጋር በር ላይ ይገጣጠማሉ። ኪራም የት እንደምትሄድ እየጠየቃት ነበረ። ከሰናይት ቤት ደርሽ ልመለስ ነው። የትም አትሄጅም፣ አሁን ለእኔ ምግብ መስራት ይኖርብሻል ብሎ ያስጠነቅቃታል። ታዲያ ጽናትም አይኪራ አንተ ሁሌ ከኔ በተቃራኒ እንደቆምክ፣ እኔ ስለ ወደፊት ሚስትህ እንዴት መቅረጽ እንዳለብህ እያመቻቸውልህ ነው በማለት ከራሷ ጋር ንግግር ታደርጋለች። አሴት አሁንም ለከፍተኛ ድባቴ ተዳርጋለች። ኪራ እየጠየቃት ነው፣ ምን ሆንሽ ነው እባክሽ ንገሪኝ እያላት ነው። ታዲያ አሁን ላይ ማንም እንደማይፈልጋትና የበታችነት ስሜት እየተሰማት እንደሆነ እየነገረች ነው። ኪራም ተይ እንደዚህ አትሁኝ እያለ አቅፎ ለማጽናናት እየሞከረ ሳለ ጽናት ተመልክታለች። ይህ መተቃቀፋቸው ለጽናት ጥሩ ስሜት አላሳያትም። ለጽናትም የቅናት ስሜት እንደተሰማት ከራሷ ጋር እየተነጋገረች ነበረ። ነገር ግን ይህንን ፈልጊው አበቃ ለምን እንደዛ አይነት ስሜት ተሰማኝ በማለትም ከራሷ ጋር ስትነጋገር ከቆየች በኋላ ይህማ ጥሩ አጋጣሚ ነው። እንደውም ለጋሼ ደውዬ ልንገራቸው በማለት ወዲያውኑ ነበረ ስልክ የደወለችላቸው። ታዲያ ኪራን ልንድር በዝግጅት ላይ ነን በማለት ከእሳቸው ጋር በምትነጋገርበት ሰዓት ኪራ ይሰማት ነበረ። ኪራም ለምን እንደዚያ አልሽ? ማንን ነው የምትድር ውስጥ ከማን ጋር ነው የምትድርኝ? በማለት እሷኑ ነው በጥያቄ ያፋጠታታል። ጽናት ግን ለማለባበስ ብትሞክርም ነገር ግን አልተሳካላትም። እኔ አወራውት። ስለ ኪራ እንጂ ኪሩቤል ስለሚባል ልጅ አይደለም በማለት እየተርበተበተች ነበረ የመለሰችለት። ነገር ግን ኪራም የጽናትን መልስ አላመነላትም ነበረ። ስልኩን እንድትሰጠውና እንዲያረጋግጥ እየጠየቃት ቢሆንም ጽናት ግን ወዳ ስልኳን ልትሰጠው አልፈለገችም። እውነት መራራ ነው ቲ ያልነበረም። እንዴት አንቺ ቃልሽን አትኖሪም በማለት ተመልሶ ይወቅሳታል። ታዲያ እኔን እንደማትፈልግኝ አስረግጠሽ ንገሪኝ በማለት ጽናትን ያስጨንቃታል። ጽናትም ለዚህ ምላሿ ሰው ማስቀየም አልችልም፣ ይህንን ማድረግ አልፈልግም በማለት አሁንም ምላሿን ትሰጠዋለች። ኪራ ግን አሁንም ቁርጥ ያለ ውሳኔ እንድትነግረው ጠየቃት። ጽናትም ታዲያ ኪራ ከዚህ በኋላ በቅተኛል ብላ ታበሳጨዋለች። ጽናትም ኪራ ከተለያት በኋላ ለአንተ ደስታ እየኖርኩ እንደሆነ ብትረዳኝ ምን አለ በማለት ከራሷ ጋራ ንግግር ታደርጋለች። በጽናት ሁኔታ የተናደደው ኪራም ወደ ሳሎን በመመለስ ሴቶች ስትባሉ አንድ ሰው በእጃቸው ካስገባችሁ በኋላ መያዣችሁ አይጭበጥም በቃ ደሴ ናችሁ እያለ ከራሱ ጋር መነጋገር ይጀምራል። በዚህ ሁኔታ እያለ መራዊት ትመጣለች። ታዲያ የኪራን ሁኔታ የተመለከተችው መራዊትም ለምን እንደተናደደና ብቻውን እያወራ እንደሆነ ትጠይቀዋለች። ከዚህ በኋላ አይደለም ብቻ የማውራት እንደውም ልብሴናው ልቄ ሊሄድ ይችላለሁ በማለት መራዊትንም ያስደነግጣታል። ከሕይወቴ ገብታ ለምን ወጣች? ለምንስ እንደዚህ ልትጎዳኝ ትችላለች? ጽናት ማለት መልካም ልጅ ናት ብለሽ ነበረ። እሷ ግን ህይወቴን ሜዳ ላይ ጣለችው። በቃ ሴቶች ማለት እስስት ናቸው በማለት ተናዶ መራዊትን ትቷት ይወጣል። የኪራን ንዴት የተመለከተችው ጽናትም ምን ሆኖ ነው ኪራ የተናደደው? ታዲያ መራዊትም አሁን ላይ ጽናት ራስ ወዳድ እየሆን ሽቢ ነው ለምንድን ነው የሚያክል ልጁን እየጎዳሹ ያለ፣ በአንቺ ምክንያት እኮ ኪራ ልናጣው ነው አለቻት። ጽናትም ታዲያ ሰበቧ አሁንም አባቷ ነው አባቷ ነው ምክንያት የምታደርገው። መራዊትም የጽናት የውሳኔ ሰው አለመሆን እያሳሰባት ነው። ምን ይሆን ግን እሷን እንዳትወስን እያደረጋት ያለው በማለት ከራሷ ጋር ንግግር ታደርጋለች። ጽናትም ወደ መኝታ ክፍል በማምራት እያስተካከለች ነበረ። ሳታስበው ከኋላዋ ሄኖክ ያስደነግጣታል። ለምን እንደዚህ ታደርጋለህ በማለት በቁጣ ትመልስለታለች። ሄኖክም በጣም ቁንጅናሽ ያምራል፣ ደግሞ ራስሽን እንዳትቆሌ እያለ ያስጠነቅቃታል። ጽናትም ሄኖክ፣ ታዲያ እድሌ ነው መሰል ነብር ነብር የሆኑ ችኮች ነው የሚያጋጥሙኝ፣ ይች ደግሞ የመንጋዎች ሁሉ መሪ ናት በማለት ከራሱ ጋር ንግግር ያደርጋል። ኪራ ለእናቱ ደውሎ ነበረ። እናቱም የጽናትን ደህንነት ጠይቀው ነበር። ጽናት ደህና እንደሆነች ስልኩን ከዘጋው በኋላ ለምን ራሴን በመጠጥ አላደነዘዝም በማለት ወደ መጠጥ ነበር ያመራው። ታዲያ ኪራም ሰክሮና በከፍተኛ የሆነ ተስፋ መቁረጥ ወደ ቤት ይመለሳል። በኋላም ጽናትን ከዚህ በኋላ ከህይወቴ ውጭልኝ ላይሽ አልፈልግም። በቃ መርሳት ማለት ለአንቺ ቀላል ነው አይደል? እያለ በስካራ እንደበቱ ለጽናት የሆነው ሁሉ እየነገራት ነበር ጽናትም ገብተው እንዲነጋገሩና እንዲረጋጋ እያባበለችው ሳለ ሊያዳምጣት አልወደደም። በኋላም ገፍትሮ ነበረ ከበር ውጭ የጣላት ጽናት መንገድ ምን ይሆን በቀጣይ ክፍል የምንመለከተው ይሆናል። ለዛሬ የነበረኝ ፕሮግራም ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ እዚሁ እሰናበታችኋለሁ። አመሰግናለሁ።